ሰላምና ጤና ለእናንተ የሆኑት ቤተሰቦቼ ዛሬ እንግዲህ የምንገኘው በሰሞነ ህማማት ሰሞን ነው። እንግዲህ የጌታችንን የአምላካችንን የመድኃኒታችን የኢየሱስ ክርስቶስ ህማሙን መከራውን ስለ እኛ ኃጢአትና በደል የከፈለውን ዋጋ አብዝተን የምናስብበት ወቅት ነው። ጌታ አምላክ እግዚአብሔር ከሶስቱ አካላት አንዱ አካል የሆነው መድህን አለም ኢየሱስ ክርስቶስ አብን ያወቅንበት መንፈስ ቅዱስን የገለጠልን እርሱ ነው። ያላየነውን እግዚአብሔርን እንድናየው ያደረገን እርሱ ነው። በዚህ በሰሞነ ህማማት የሚደረጉ ስምንት ነገሮችን ነግራችኋለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። እነዚህን ስምንት ነገሮች ለምን እንደሚደረጉ ማወቅ ስለሚገባችሁ ማለት ነው። ከዛ በፊት ግን እንግዲህ ሀመ ወሞተ ወተቀብረ ብለን አምላካችን ኢየሱስ ክርስቶስ ስለኛ በደል ስለኛ ኃጢአት የሞተበት ሕማም ማለት መከራ ስቃይ ነው። ይህ ሁሉ ዋጋ የተከፈለው ስለኛ በደል፣ ይህ ሁሉ ዋጋ የተከፈለው ለኛ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጨለማውን ሊገፍ ልብስ ሊያለብስ እሱ ርቃን ነው ነው ሆነ፣ እኛን የክብር አክሊል ሊደፋ እሱ የሸዋ አክሊል ደፋለን፣ ተዋረደ፣ ተሰቃየ በእውነት ጌታችን ኢየሱስ ክርስቶስ ያላደረገልን ያልከፈለልን ዋጋ የለም። እና በዚህ ሰሞን ኢቭን ኦርቶዶክሳውያን ብቻ አይደላችሁ። ከኦርቶዶክስ ውጭ ያላችሁ ክርስቲያንን የምትሉ ሁሉ ሰብሰብ ብላችሁ አእምሯችሁን፣ ትኩረት ሰጥታችሁ እነዚህ ኦርቶዶክሶች ስለ ጌታችን ስለ ኢየሱስ ክርስቶስ ምን እያሉ ነው ብላችሁ ግድ የለም እስቲ አስቡ። እንደዛ ብላችሁ አስቡ ምን እያሉን ኦርቶዶክሶች ምንድን ነው እስቲ የሚያምኑት ጌታችን ኢየሱስ ክርስቶስን እንዴት ነው የሚያከብሩት የሚለውን እንድትመለከቱ በዚህ አጋጣሚ ለሌሎቹም ጥሪ አደርጋለሁ። እንግዲህ እስቲ ስለ ሕማማት ሁላችሁም ይህን ቪዲዮ የምታየው የሚሰማችሁን ስሜት እንድትገልጹልኝ በኮመንት በእግዚአብሔር ስም ጠይቃለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንግዲህ እነዚህ ስምንት ነገሮች ምንድናቸው ናቸው ምንስ ነው ትርጉማቸው የሚለውን ነገር አብረን እናያለን። በህማማት ሰሞን የምናደርገው የመጀመሪያው ነገር መስገድ ነው፣ ስግደት ነው። ይህም የአምልኮ ስግደት ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያደረገልንን የዋለልንን ነገር እያሰብን፣ ስቃይ መከራውን እያሰብን እንሰግዳለን። ማረን፣ ይቅርበለን በድለንሃል ሞትኛ የሚገባን ሆነ ሳለ አንተ ስለኛ በደል ሞትክ፣ ስለኛ ኃጢአት ሞትክልን። የሞትክልን እናመሰግንሃለን፣ እናመልክሃለን። ነፍሳችንም ስጋችንም ላንተ ትገዛለች። አንተ ብቻ ንጉሥ ነህ፣ አንተ ብቻ አምላክ ነህ፣ አንተ ኃያል ገናና ነህ። አቤቱ ማረን፣ አቤቱ ይቅር በለን እያልን ኢትዮጵያችንን አብዝተን እንጠይቀዋለን እናመልከዋለን። እንግዲህ በዚህ ስግደት ራሳችን እናደክማለን። ስጋችን ይደክማል። ስጋችን ይዝላል። እርሱ በቀራኒው የከፈለውን ዋጋ እኛ ራሳችን በማድከም ስጋችን በማድከም እናስበዋለን እና የመጀመሪያው የሚደረገው ወይም ደግሞ በሰሞነ ህማማት በተለየ መልኩ የሚሆነው ስግደት ነው ማለት ነው። ሁለተኛው በሰሙነ ህማማት በተለየ መልኩ የሚከናወነው ጸሎት ነው። እንግዲህ በሰሞነ ህማማት በእያንዳንዱ ቀናት ውስጥ ካሉት 24 ሰዓታቶች ውስጥ አስር የጸሎት የንባብ ሰዓታት አሉ። አስር ሰዓታት ይገኛል። እነዚህም በየፈርጁ ነገራቸዋለሁ። እንግዲህ ከአስሩ የመጀመሪያ የሚባለው የጸሎት ሰዓት የመጀመሪያው ከጠዋቱ አንድ ሰዓት ነው። ከዛ ሶስት ሰዓት ነው። ከዛ ስድስት ሰዓት ነው። ከዛ ዘጠኝ ሰዓት ነው። ከዛ አስራ አንድ ሰዓት ነው። እንዲሁም ከምሽቱ አንድ ሰዓት፣ ሶስት ሰዓት፣ ስድስት ሰዓት፣ ዘጠኝ ሰዓት፣ አስራ አንድ ሰዓት እነዚህ አስር ሰዓታት የጌታችን ህማም፣ የጌታችን መከራ፣ የጌታችን ስቃይ እየታሰቡ የምንጸልያቸው ጸሎት ናቸው። በዚህ ሰዓት ግብረ ህማማት፣ ድርሳነ ማህያዊ መዝሙረ ዳዊት እይነበባል ይጸለያል። በተለይ ግብረ ህማማት የሚባለው ታላቁ መጽሐፍ በጣም ትልቅ ነው። በቤተ ክርስቲያናችን የሚያወራው የሚተርከው የጌታችን የኢየሱስ ክርስቶስ ስቃይና መከራው ነው። ግብረ ህማማት መዝሙረ ዳዊት እንግዲህ የቅዱስ ዳዊት መዝሙር የጌታችን የኢየሱስ ክርስቶስን ነገር በትንቢት በዝማሬ የሚናገር መጽሐፍ ነው እንግዲህ በመዝሙረ ዳዊት ውስጥ ምስባኩ ይሰበካል። እያንዳንዱ የመዝሙረ ዳዊትን ክፍል ብንመለከት አስቀድሞ የሚሆነውን የሚደረገውን በጌታችን በኢየሱስ ክርስቶስ ላይ የሚከፈለውን ዋጋ የሚናገር መጽሐፍ ነው። ድርሳነ ማኅያዊም እንደዚሁ የጌታችንን ነገር የሚናገር መጽሐፍ ነውና እነዚህ ሶስት መጽሐፍቶች በዋናነት በአስሩ የጸሎት ጊዜዎች በተለያየ መንገድ እየተነበቡ እየተተረጎሙ ጸሎት ይደረጋል ማለት ነው። ይሄ ሁለተኛው። ሶስተኛው ደግሞ የሚሆነው የጌታችን ኢየሱስ ክርስቶስን መከራ በአብይ ጾም ጾመናል። ኦፍ ኮርስ ግን የሰሞን ህማማት ጾሙ ይለያል። ጨው ያለበት ዘይት ያለበት የላመ የጣመ ነገር አይበላም። የሚገርማችው የሚገርማችሁ ነገር የሚችል ሰው ሁለት ቀን ይጾማል። የሚችል ሰው የማይችል ሰው 24 ሰዓት ይጾማል ከዛ ደግሞ ባነሰ እንዳቅማችን እንዳቅማችን እንጾማለን። ኦፍ ኮርስ ግን ጾሙ የስርዓተ ጾሙ እስከ 11 ሰዓት ነው። በተለይ ሁሉም ክርስቲያን በዚህ በሰሞነ ህማማት በቤተ መቅደስ ሆኖ ግብረ ህማማት እያዳመጠ እነዛን የጸሎት ሰዓታቶች የስግደት ሰዓታቶች እየሰገደ ልክ 11 ሰዓት በተለይ ግብረ ህማማት አያልቅም። ነገር ግን ከቤተ መቅደስ ውጡ ስንባል ወጥተን 11 ሰዓት ላይ ነው የሚበላው ማለት ነውና፣ በዚህ ውስጥ ግን የላመ የጣመ ዘይትና ጨው ያለው ምግብ ኢትዮጵያ ውስጥ ብቻ አይደለም በመላው ዓለም ባሉ ክርስቲያኖች ዘንድ በሰሞነ ህማማት አይበሉም ማለት ነውና፣ ይህ በሰሞነ ህማማት የሚደረግ ሶስተኛው ክፍል ነው ማለት ነው። ሌላው እንግዲህ አራተኛው በሰሞነ ህማማት የምናደርጋቸው የምናደርገው አለመሳሳት እንግዲህ መሳሳም ኃጢአት ነው ግን እያልኳቸዋለሁ። ዳሩ ግን በተለይ አይሁድ ጌታችንን ለመስቀል እየተንሾካሾኩ ስለተመካከሩ አይሁድ ጌታችንን በመሳም አሳልፎ ይሁዳ ስለሰጣቸው አለመሳሳም ይህንን ሰሞን ሕማማት እናስበዋለን። ዳሩ ግን እንደው የተሳሳመ ኃጢአት ነው ግን እያለን አደለም። አንዳንዴ እንደ ኃጢአት የሠራ ነው ይመስለን፣ ንስሐ እንግባበት የምንል ሰዎች አለን፣ በመሳሳማችን በሰሞነ ሕማማት ማለት ነው። ዳሩ ግን ዋናው ነገር እንድናስበው በተለይ ይሁዳ ጌታችን ኢየሱስ ክርስቶስን አምላካችንን አሳልፎ በመሳም እንደሰጠው ማሰብ ስለሚገባን አንሳሳም ማለት ነው። ሌላው በሰሞነ ሕማማት እንግዲህ ያለው አምስተኛው ነገር አክፍሎት ነው። በተለይ አክፍሎት የምናከፍለው እመቤታችን ቅዱስ ዮሐንስና ቅዱስ ያዕቆብ የጌታችንን ትንሣኤ ሳናይ ሞትን ድል አድርጎ እንደሚነሳ ያውቃሉ፣ እያምናሉ የተጠራጠሩት ሄደዋል ይቤዠናል ያልነው እርሱ ሞተ ብለው ሉቃስና ቀለ ዮጳ ኦረዲ ጉዞ ጀምረዋል ወደ ኤማሆስ አይደለም። ቅዱስ ጴጥሮስም ኦረዲ ክዷል። ዳሩ ግን እስከ መጨረሻው ድረስ የታመነው ቅዱስ ዮሐንስ ከመቤታችን ጋር በመስቀል ስር የተገኘው ቅዱስ ዮሐንስ እና ያዕቆብ ሆነው ትንሣኤውን ሊጠባበቁ ስለነበረ የምናከፍለው ወይም ደግሞ ከቅዳሜ ጀምሮ አንዳንዶቹም ከአርብ ጀምሮ እስከ ትንሳኤ እስከ ሌሊት ድረስ ምንም ሳንበላ የጌታችን ትንሳኤ በናፍቆት እንጠብቀዋለን። ደስታ ሆኖልን በቤተ መቅደሱ አገልግሎት ትንሳኤከ ለእለ አመነ ብርሃነ ከፈኖ ዲቤነ እያለን ጌታችንን እያመሰገን ነው። በዛ በመቅደሱ በማህሌቱ ስሙን እየጠራ ነው እያመለክ ነው። ትንሣኤውን እያወጅን ሌሊቱን በመሐሌት አመስግነን ነው፣ አምልከ ነው። ከዛ በቅዳሴው ደግሞ ቅዱስ ስጋውን ክቡር ደሙን ተቀብለን ቅዳሴው አልቆ ወንጌሉ ተነቦ ተነስቷል። ከዚህ በኋላ ጌታ ተነስቷል ብለን እ እንዲሁም ደግሞ አዋጅ ታውጆ ማለት ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን፣ አሰሮ ለሰይጣን አጋዞ ለአዳም ሰላም ምዕዜሰ ኮነ ፍስሐ ወሰላም ተብለን ይህ አዋሽ ታውጆ ወደ ቤታችን ሄደን ልክ ዘጠኝ ሰዓት ላይ የጌታን ትንሣኤ እያሰብን እየተዘጋጀው ቤታችንን እንደ አቅማችን ዶሮ ሊሆን ይችላል ስጋው ታርዶ አምላካችንን እናመሰግነዋለን፣ እናመልከዋለን። ክብር ንስቱ ይውሰድ ጌታችንና ይህ አክፍሎት ነው። ሌላው ስርዓት ማለት ነው። ሌላው እንግዲህ ጉልባን ነው። በተለይ ሐሙስ ለታ እንግዲህ በጸሎት ሐሙስ ቅዳሴ አስቀድሰን በቤታችን ደግሞ የምናስበው ጉልባን አዘጋጅተን ንፍሮ ቀቅለን የምናደርገው ይህም የስቅለቱ ዋዜማ ስለሆነ ጉልባን የሀዘናችን መገለጫ አድርገን በቅድስት ቤተ ክርስቲያናችን ትውፊት ስርዓት መሰረት በዚህ በሰሞነ ሕማማት ጉልባን ይዘጋጃል ማለት ነው። የስቅለቱ የሀዘን መገለጫ እንዲሆን ንፍሮ ተዘጋጅቶ ቅድስት ቤተ ክርስቲያን መልስ ከቅዳሴ መልስ ጉልባን እንቀምሳለን። ይህ የሚደረግ ሌላው የሰሞነ ሕማማት ስነ ስርዓት ነው ማለት ነው። እንግዲህ ጸሎተ ሐሙስ እንደምታውቁት ጌታችን ኢየሱስ ክርስቶስ ትህትናውን የገለጠ ፍቅሩን የገለጠበት እለት ነው። ዝቅ ብሎ የደቀ መዛሙርቱን እግር በትህትና ያጠበበት እኔ እንዲህ እንዳደረግኩኝ ዝቅ ብዬ እናንተም እርስ በርሳችሁ በትሕትና አንዳችሁ ለአንዳችሁ ዝቅ ብላችሁ አገልግሉ አንዳቸው አንዳችሁን አገልግሉ ብሎ ጌታችን ፍቅሩን የገለጸበት እትናውን የገለጸበት ህጽበተ እግር የሚባለው ጸሎተ ሐሙስ ነው። ከዛ መልስ ደግሞ ጉልባን እንበላለን ማለት ነው። ያም መከራውን በማሰብ ነው ማለት ነው። ሰባተኛው እንግዲህ በዕለተ አርብ የሚከናወን አንድ ስርዓት አለ። ያም ደግሞ ከስቅለቱን ያንን ስቅለቱን ካሰብን ከሰገድን በኋላ በዕለተ አርብ በወይራ ዛፍ ቸብ ቸብ እንደረጋል እየሰራነውን ኃጢያት እየተናዘዝን ለካህኑ ካህኑ ደግሞ እንዲስገድ እንዲስገድ እያለ ጌታችን የከፈለውን ዋጋ በማሰብ ካህኑ እንዲያደርግ ምክንያቱም ጌታችን ኢየሱስ ክርስቶስ ለኛ ኃጢያት ለኛ በደል ሞቷል፣ መከራን ተቀብሏል። እኛም ደግሞ ያደረግነውን ኃጢያት እየተልክ ጌታ በጅራፍ እንደተገረፈው ካህኑ በወይራ ዛፍ ቸብ ቸብ አድርጎን ጥብጣቦ ጥብጣቦ ይባላል እንጠበጠባለን ማለት ነው። ሌላው ቄጤማ ነው። በተለይ በዕለተ ዓርብ አባቶቻችን ጌታችን ኢየሱስ ክርስቶስ በሾህ አክሊል እንደደፋ እንደደፋ ግብረ ሰላም በመስቀሉ እያሉ በየቤቱ እየዞሩ ቄጤማ ያደላሉ። ጌታችን ኢየሱስ ክርስቶስ ሞቱ ለእኛ ሰላም ሆኖልናል። ስለዚህ እንኳን ደስ አላችሁ፣ ሰላም ተሰብኳል እያሉ ቄጤማ በየቤቱ ይዞራል። እኛም ደግሞ ቄጤማውን እናስራለን። ቀጤማውን በግንባራችን ላይ የምናስርብበት ምክንያት አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ እኛ በደል የሾህ አክሊል እንደደፋ፣ እኛን ደግሞ የክብር አክሊል እንደደፋን የምናስብበት። በተለይ ቀጤማ ምሳሌነቱ የሰላም ምልክት ነው። በተለይ በኖህ ዘመን ያ የጥፋት ውሃው ዘመን አልፎ እርግብ ወይም ደግሞ እርግብ ኖኅ ከመርከቧ እንድትወጣ አድርጓት ሰላም እንደሆነ ውሃው ከምድር ላይ እንደቀለለ ሳርቄጤ ማይዛ እንደመጣችው የሰላም ምልክት እርግቧ እኛም ደግሞ በጌታችን በኢየሱስ ክርስቶስ ሞት ዓለም እንደተቤዠች ዓለም ነጻ እንደወጣች የሳርቄጤ ማይዛው አባቶቻችን ግብረ ሰላም በመስቀሉ እያሉ በየቤታችን ያውጃሉ እኛም ያንን በግንባራችን ላይ እናስራለን ይህ እንግዲህ ስምንት ነገሮች በሰሞነ ህማማት የሚከናወኑ የቤተ ክርስቲያናችን የኢየሱስ ክርስቶስን ፍቅሩን አምላክነቱን፣ ቤተ ክርስቲያን የክርስቶስ ሙሽራ እንደሆነች፣ ሙሽራው ደግሞ እርሱ፣ በመጨረሻም ደግሞ እንደሚወስዳት ቤተ ክርስቲያንን የምናስብበት የሰሞነ ህማማት ሳምንት የሚከናወኑ ተግባራት ናቸው። ሁላችሁም እነዚህን አውቃችሁ በእምነት ክርስቶስን እያሰባችሁ እንድታከናውኑት በእግዚአብሔር ስም አሳስባለሁ ተወዳጆች። የጌታ ፍቅሩ ረድኤቱ በረከቱ የጌታ በጎነቱ ዋዳኝነቱ ሁላችንም እናስብ። ሁሉ ሁላችንም ደግሞ ጌታችን በፍቅር እንዲያየን በንስሐ እንዲመለከተን በአብይ ጾም ያሳየነው መንፈሳዊነት በዐቢይ ጾም ያከናወነውን መንፈሳዊ ተግባር ደግሞ ከትንሣኤ በኋላም ደግሞ በፍቅር እንድንቀጥል በዚህ አጋጣሚ እገልጻለሁ። ኦርቶዶክሳውያን ተወዳጆች፣ የእግዚአብሔር ቸርነት የእመቤታችን ምልጃ አይለየን። ወስብሐት ለእግዚአብሔር።